ሂላፊ ቃላት አውጥቼ አላውቅም፣ ግን የውረትሽ ስድ አሳዳጊ፣ የበደለሽ እርኩስ መሆንሽን እኮ አረጋገጥሽ። አየሽ፣ በአደባባይ ላይ ወንድምሽን አዋረደሽ። አሁን ደግሞ እቺ ምስኪን እናት፣ አንቺም እኮ ሴት ልጅ ነሽ። ነጊ እኮ ሕይወት፣ ምን አይነት ሕይወት እንደሚያጋጥምሽ እኮ አታውቂ ምናልባት እኮ አንቺ የምታገቢው ባል ድሃ ሊሆን ይችላል። የሆነ ነገር ሊያጋጥመው ይችላል። ልጆችሽን ላንቺ ጥሎ ሊሄድ ይችላል። ሊሞት ይችላል። ግን ልጆችሽን ለማሳደግ እኮ ብዙ ፈተናዎች ያጋጥሞሻል። ዛሬ የምንሰራቸው ስራዎች ለነገ ይጠቅሙናል። ማንኛውም ሰው ደግሞ የዘራውን ነው የሚያጣው። ላንቺም ደግሞ ይሄ ነገር ያጋጥምሽ። ሴት ልጅ ሆነሽ ሴት ልጅ ሆነሽ በእናት እንደዚህ መሆን መጅኑ መጅኑ ማ አንቺ ነሽ። እሷ ማማ ምን የቱ ጋር ነው መጅኑነቷ? ምክንያቱም ለልጆቿ ስትል እናት ምንም ትሆናለች። ያንቺ እናት ራሷ እኮ ምናልባት አንቺ ምይኸው፣ እኮ በሽርሙጥና ነበር እናትሽ አንቺን ስታሳድግ ነበረው ሊሆን ይችላል፣ አይታወቅም። ማን ስለማን ይተዋወቅ እንጂ የሰፈርሽ ልጆች ደሞ ያውቁሻል። አንቺ ደሞ ስድ አስተዳጊ የበደለሽ ስለሆንሽ ወንድምሽን አደባባይ አውጥተሽ አዋደሽ፣ ዛሬ ደሞ እቺ ምስኪን እናት ለልጆቿ ልጆች ጠሙ ልጆች ተጠሙ ልጆችን ተራቡ ብላ አንድ ጀውላ አንድ ጊዜ እንጫወት ስትይ ስጭኝ አይደለም እኮ እንጫወት ነው። ምክንያቱም አንቺ አሰብ፣ እዛ ጋር ሰው ይሰጣታል ፑሽ ያረጋታል እንጂ አንቺ አይደለም። የምን እምነት ተከታይ ትሁን ሴት ልጅ ናት፣ እናት ናት። ሴት ተሸርማሚርች ሲጨንቀኝ፣ አንዳንዴ ሳራ ጋር እሄዳለሁ። ሲቸግረኝ፣ ሲሸግረ የሚጨምርና በጣም መልካም ምርቴነች፣ እና እሷን ማመስግነውልኝ በጣም አመስግነውልኝ። አንዳንዴ ገንዘብ ኑሮሽን ሰው ይቸግርሻል። እኔ ከሚስቴ ውጭ ሰው የለኝም ጓደኛ የለኝም። እና ቢ እሷ ጋር ሂጅ። ህመሜን አንዳንዴ እናገራለሁ። እኔ በህመም ላይ ስታመም ድርጅቴን አሳልፌ የሰጧቸው ሰዎች አሉና ባዶ የሆንኩባቸው ብዙ ነገሮች አሉና እና ሳሬ በጣም ለማመስገን ነው። ኤርሚ ኤርሜ ሀበሻ ቤቲ ሀበሻ የዛሬ ዓመት መስከረም ላይ ሱቁን ለመዝጋት መቶ ፐርሰንት ወስኜ ነበረ። እኛን እኛን አስጀምርህ እንዴት አንተ ትዘጋለህ ብለው እስካሁን ቁሞ እንዲንቀሳቀስ ያደረጉኝ ቤቲ ሀበሻ፣ ኤርሜ ሀበሻን፣ እስክንድርን አመሰግናለሁ። ሮዛ ስታመም ስወድቅ ስራዋን ጥላ በየሆስፒታሉ ምን ትንከራተትልኝ እሷ ነች። በአሁን ሰዓት ከባድ ነገር ምን መሰለሽ፣ ና ስትወርቂ ስትቸገሪ የሚለዩ ሰዎች አሉና። በሽተኛ በሆንባት እንኳን ስራ ባልሰራ ባለቤቴ በወ ይህ ይህን መረጃ ባይኖር ሀቢባንች ራሱ አትለቅኝም ነበረ። በዚህ ድርጅት ውስጥ ያንድ ሰው ህይወት ብቻ አይደለም ከሰላሳ በላይ ሰራተኛ ህይወታችን ተመሰቃቅሎ ነበር። ይህ ማስረጃ ባይኖር ተቀብሬ ነበረ። በነገራችን ላይ እውነት እንደምታስበኝ ባለሀብት አይደለሁም። እኔ እሷ እንደምታስበኝ ባለሀብት አይደለሁም። በሚደረጉብኝ ነገሮች ስራዎችን እየሰራሁ አልነበረም። እግዚአብሔር ምስክሬ ልጆችን ይንሳይ፣ ስራዎችን እየሰራሁ አልነበረም። በጣም ምሰራውን ለሰራተኛ ደግሞ ዝንጂ ያን ያክል እህቴን መኪና ሽጬ ያሳከምኩት ስለሌለኝ እሷን እንደምትለው አስባ እንደምታስቡ አይደለም። ለልጆቼ ወተት መግዣ አጥቼ በተሸገርኩበት ሰዓት አለ። የመብራት መከፍለው አጥቼ የመብራት የመብራት እስ ጠፍቶብኝ ልጆቼን ጎረቤት ያስቀመጥኩበት ጊዜ አለ። አንዳንድ ነገር ሲፈጠር አንተ ባላብትነህ ይህን አድርግ ሰራተኞች ላይ የሆነ ነገር ሲፈጠር ሰው ይህን ይላል፣ ግን እውነታው ሌላ ነው። እኔ እየሰራው ሳይሆን በሕክምናና በጸበል ነው ጊዜ ማሳልፈው። ስለዚህ ስለሰማሁት ስለሰማሁት ምንድን ነው እኔ ዛሬ የፈለግኩት በህዝብ መሀል ቀርባ ይቅርታ ምክንያቱም እንኳን 15ሺ 20ሺ ሰው በተሰበሰበበት ይቅርና ከአንድ ሰው ጋር ሆኚ አስደግሜበታለሁ እንዲያደርግበታለሁ። ምክንያቱም የላኩልሽ ሪከርድ እንደግመሽ ስሚው። ህዝቡ ያልሰማው አንቺ የሰማሽው ብዙ ነገሮች አሉ። እንዴት መድኃኒቱን እንደወሰድኩት እዛ ላይ አለ መድኃኒቱን በምን እንደወሰድኩት። እኔ እኮ ህይወቴን በመከራ ነው ያሳለፍኩት። ቤቢ ይህን ከከፈትኩ ለምን ከፈትኩ ብዬ እግዚአብሔርን ያማረርኩበት ሰዓት አለ። ጓደኛዋለች መክያ እምትባል ያምነት ጓደኛ አለቻት። እሷም በፍቅር ስለምጠረጠራት እታች እኛ ፎቅ ሆነን እሷ ግራንድ ወስዳት ተነጋግረው መክያ አልቀሳ መጣች። እኛ መሳሰርተን እየጠበቅናቸው እንብላ ስንላቸው አይቆይ ፀጉሯን ማበጠራለን ፀጉርሽ ስለረዘም ጫፍጫፉ ልቁረጥልሽ ብላ በግድ አስገድዳት ፀጉሯን ቆረጠችላት። የመክያ ቆርጣ መጨረሻ ላይ እኔንም ምጠሎ ምንም ታገለቻት። ተጋገሉ ያን ተጋለቻት መክያ እናሷ ተጋገሉ መጨረሻ ላይ ዘመን ያሸንፋ ይዘው ወጣችና መልሳ ቦርሳ ውስጥ ያዘችው ባሌን ፍቅርን ስለጠራጠረች ልታስደግምባት ማለት ነው። ከዛ ይህን ነገር ለእኔ ነግራኛለች። ላስደግምባት ነው ቅድም እንትን ያልኩት ፀጉሯን የወሰድኩት አለች። እኔ ለመቅያ እንዳልነግራት ዘመናዊ ብሬን ትከለከለኛለች። ታራ ዝም እንዳለ ደግሞ ሀጢያት ነው። እዚህ ጋር ሁለት ነብስ ነው ገደል እየገባ ያለው ምክንያቱም ዘመናዊ ብታስደግምባት ሀጢያት ነው። ያችን ብታብድ ደግሞ እኔ እያየው ዝማር ለእኔም ሀጢያት ሊሆንብኝ ነው እና ሌሎች ልጆችም ስላሉ እነሱ ጋር አወራን። ዘመናዊ እኮ ቅድም ፍቅርንም አሳብደዋለሁ ነው እንትን ሁሌ አሳብደዋለሁ ስለምትል እቺ ልጅ ተሳብዳት ነው አይደለ? ፀጉሯን ያስችበት ብለን እኛም እያወራን፣ እኔ አልነገርኳትም። እነዚያ ልጆች አዎ፣ እኔ አዎ ብያለሁ። እነዚያ ልጆች ለሷ ነገሯት። ልጅቷ መሳፈሪያው ደረሰና ወደ አገሯ ተሳፈር፣ ከቦርሳዋ ፀጉሯን አውተወሰደች፣ መክያ ማለት ነው። ስለዚህ እኔ የነገርኩት ለአንቺ ነው። ድግምት እንደማሰራበት የነገርኩት ለአንቺ ነው። አንቺ ነሽ የነገርሻት ለመክያ ብላ

ከዛ ሪከርድ አለኝ። ሪከርዱን አሰማቸው ቤተክርስቲያን፣ በቄስ በሽማግሌ አባቷ እና ወንድሟ ተይዘው ሪከርዱን ሳሰማ ተደውል ጠይቃት አሰጥች። የራሷ ወንድም ትልቅ ወንድሟ፣ ትንሽ ወንድሟ ስጠይቀው እኔ ሸምግያ አሰጥቻታ አለ ብሎ አላለም አሉኝ። ማን ሸምግል ነው? በዚህ ተዘጋ። አባትየው የራሱ ጉደን ያለቅልሽ እያለ ወንድሟ ግን ሁለቱ ወንድሞቹ እየደወሉ ይቆጣታል፣ ስጭ እያሉ እና የጠፋውበት ብላ ያሰበችው ከሻርጅ አጅማል አስራ አምስት ብር ከፍ እያለሁ የግማሽ መንገድ ከዛም በኋላ ቢሆን መቶ ሁለት መቶ ብር ነው። ታምሜም አንድ ቀን የወሰደችኝ ቢሆን በቃ አምስት መቶ ብር ነው። የቤት ኪራይ ደግሞ የአንድ ወሩን ከፍ እያለ ሶስት ወር ደግሞ አልመጣውም። አንድ ወሩን ሁለት መቶ ብር ነው የምትወስደው፣ ከአስር ሺህ ድርሃሙ ላይ ማለት ነው። ያለው ነገር ይሄ ነው። እሺ፣ ከአንቺ ሰምተናል። ምንም አይነት ማስረጃ የለሽም። ሪከርድ አለኝ ሪከርድ አመጣለሁ። ፈልጌ በዚህ ሁለት ቀን አመጣለሁ፣ ወይም ደግሞ የሷ ወንድሞች ጋር መደወል እችላለሁ። ችግር የለም። ወንድሞቹ አይክዱ። አሁን ልትደውይ ትችያለሽ። ምክንያቱም ከቀናት በኋላ ምናልባት ተመክረው ባይመሰክሩስ ምስክርነታቸውን ባይሰሩስ? ይመሰክራሉ። ወንድሞቹ ይመሰክራሉ እንዳለባት እና መጨረሻ ሰጥ መጀመሪያ አላቅም አለች። ሪከርዱን ሳሰማቸው ሲደውሉ፣ ሲቆጠት ወንድሟ ትንሽ ወንድሟ እኔ ደውዬ ተቆጥቻ ሰጥቻታል ብሎ አለናሉ። ተውኩት በቃ ለፈጣሪ። ሪከርዱን ታመጫለሽ? ሪከርዱን እሺ፣ ቀን ሰጠኝና ያመጣለሁ። እሷ ሰባት ድራም አለብኝ ያዘኑ ብላለሁ። ለወንድሞ ያወራችው ሪከርድ አለኝ ያመጣለሁ። በጣም ጥሩ እሱን እንሰማለን። እሺ ሶሊያና፣ ከንግስት ጋር ከምትተዋወቁበት ጊዜ ጀምሮ ያወራችው ትክክል ነው አይደለም? አንቺ ደግሞ የራስሽን ተናገሪ። አውዬ እሷን አቃታለሁ የአንድ ሰፈር ልጆች ነን። ከአንድ ክላስ የተማርነ ነን። ያስጠፋዋት እኔ ነኝ። የመጣችበት በባንጋሊ መኪና ነው። ሺ አምስት ነው ያስከፈለች። እኔ አደለም የበላው ሺ አምስት ነው የከፈለችው። የቤት ኪራይ እኔ ከፍዬ እየኖርኩ፣ መቼም ከፍዬ አላኖርሽም ማለት የቤት ኪራይ። ለእሷ ሰማንያ ሺ ለጠንቋዩ መቶ ሺ ተከፈልሽ። እሷ ናት የሰጠ መቶ ሰማንያ ሺ ብር እየተከፈለው ነኔ ከዚህ ወስዶ ላስተስታለች አሁንም ሀገሩን፣ አልሰራም ሰውዬው። ዘመዱ ነው፣ አምደጽዮን ይባላል። እሱ ሰውዬ ይ ከፍሎት የእኔን ነው ያስፈታልኝ እንጂ ለእሱ አይደለም የተከፈለው፣ ለእኔ ነው የተፈ ለእኔ ነው። ይሄ አሁን የሰማነው ከየት እንዳመጣኸው ከየት እንዳመጣኸው አላቅም፣ በላይ እኛ ምናልባት እኔ አንድ ሰው ነኝ ተሳስቼ ይሆናል። ፍቅር አንድ ሰው ነው ተሳስቶ ይሆናል። አንቺማ አንድ ሰው ነሽ ተሳስተሽ፣ እኛ ሶስታችን ልንሳሳት እንችላለን፣ ግን ሀያ አራት ሺ ምናምን ሕዝብ ግን ሊሳሳት አይችልም። ሕዝብ ሁሌም ትክክል ነው። ስለዚህ ሕዝቡ ይስማና ሕዝቡ ይፈልግ። አንዴ እኮ አልኩሽ። አንዴ እኮ ስሜ ጠፍቷል። ችግር የለውም። እኔ ግን አንድ ታሳምኝልኝ የምፈልገው አንዴ፣ አንዴ፣ ዋን ሰከንድ አንዴ